ከብሩጋ በምን ላይ በጣም እየጸጸተኝ ነው። ምንድን ነው? በጣም ተቁላለች። ይሄ መልኳ እንደ ጨው የሟሟ ከቤት ቁጭ ብላ የምትቀርበትን መንገድ አመቻቻለሁ። ሁሉንም ነገር ሳስበው ድካም ነ አውቃለሁ። አውቃለሁ። እባክህን እቺን ብቻ ተባበረ ያው ብዙ ስራ ሰርተናል አብረን አይደል፣ ታውቃለህ ሰው አለም። ግን የእውነት አንተ ልለምን እፈልጋለሁ። እባክህን ይሄ ከወንጀል ጋር የተገናኘ ጉዳይ አይደል? ባለቤቴን አግተውብኝ እና ከዛ ጋር የተገናኘ የስልክ መረጃ እንድትሰጠኝ ነበር። አዋው፣ ጠላፊው ይታወቃል። የእሱ ስልክ ቁጥሮች ላይ የተደወሉትን ስልክ እንድትሰጠኝ ነበር የፈለጉት። እንደው አስቸግሬያለሁ ወዳጅ፣ እባክህ። ዝና፣ አንተ ብዙ ነገር በራስ ለመጨረስ ትሞክራለህ። ይሄ ችግሮችን አይፈታል። ምክር እኮ አልጠየቅኩም። አንተ የምትችለውን ቀላል ነገር ነው የጠየቅኩህ። ባጭሩ ልንገርህ ዝና፣ ይህን ማድረግ አልችልም። ለምንድን ነው የማትችለው? ወዳጅነቱ ይቅር ከፍላል። ድሮውንም ሕሊናና ሕግ የምትል ጅል ነህ፣ ደደብ።

ሚስቴን ይዞ ተሰወረ። የት እንዳለ ንገሪኝ። እስኪ ለልጆቹ ደወልክላቸው? አልደወልኩላቸውም። ቅድሚያ ካንቺ ጋር ማውራት አለብኝ። እሺ ዝና፣ ምን ላውራህ? ምን ላድርግ? እኔ ባላወኩበት ሰዓት ነው መደበቂያ አሰናርተው ሉዳ ላይ ወሰዳት። እሱ እኮ ነው የሚያናደኝ። እና ምን እናድርግ? እናቱን ከአዲስ አበባ አስወጥቷል። ሉላን ሳላገኛት ቀን ሌሊት ፈጀ ማለት እናትየው እራሱ አታመልጠኝ። ሐዋሳ ልትሄድ ለምን ደቡብ አፍሪካ ትሄድ? አሁን የወልሽ በሱ ዙሪያ ምን አይነት አማራጭ እንዳለ ምን ምን እንዳለ በደንብ ማወቅ አለብኝ። እናት ብቻ ነው ያለችው፣ እናቱንም ደግሞ ሹሽቷታል። ሌላ ያው ቅድስትና ዳጣ ነው ያሉት። እነሱም ብንይዛቸው ሉላን የሚሰጡን ይመስልሻል? አይመስለኝም። ምን መሰለ ቅድስት፣ አንድ ነገር ብትሆን ፖሊስ አለ። ብትጠፋ ወይ ደግሞ ብትጎዳ ፈርም ያለው ስለዚህ፣ ቀጥታ እኔን መተው ነው የሚይዙ። እሱ አይመለከተኝም። አሁን እያልኩሽ ያለው ቅድስትና ዳጣን ብንይዝ ሉናን ማግኘት እንችላለን ወይ። እኔ እንጃ። ያው እንግዲህ መሞከር ነው። ታይ ወይ መልሳት። ብሩክ፣ ባለፈው ሞገስ እንዴት እንደካዳው አይተሻላል። ሞገስ ግን ለብሩክ ሲል ምን ያህል ዋጋ እንደሚከፍል ታውቂያለሽ። አስር ዳጣ አስር ቅድስ ብናቀርብለት ሉላን የሚመልስ ይመስልሻል? ብንገላቸው እራሱ አይሰጠንም። እሽና ምን ተሻለ? እኔ እንጃ እኔ እንጃ ማለት እኔ እንጃ፣ እኔ ላብድ ነው። እኔ ያለ ሉላ መኖር አልችልም። በቃ ማፈዴ ነው ሉላ ረ እባክህ ዝና፣ ረ ሂሳብ ክፈል። ኧረ እባክህ ዝና፣ ምን እየሆነ ነው? ሰውዬ አበደ አበደ እኮ። በቃ ይ ምን አማረሽ እንዴ? ያላረገዝኩም እኮ እ ብታረግዥን ምን የሚያምርሽ ይመስልሻል? እናቴ አፈር ነበር የአማራት የእርሻ አፈር እና ሱ ነው የሚያምረኝ እያልሽ ነው? ቢያምረኝስ። አዲስ አበባ የእርሻ ፈር ከየት ታመጣለህ? ኧረ አስፋልቱን ቢሆን አሳረሰዋለሁ። ደግሞ ላንቺ ለማርገዝ ያብቃኝ እንጂ አምሮቱ ሲደርስ እናስበታለን። እሺ፣ አሁን ምንድን ያማረሽ ንገሪኝ። የትም ሂጅ፣ አመጣልሻለሁ። አይ ይቅር፣ ባለፈው አየር አማሬ ብዬ ነው ችግር ውስጥ ገብተን የነበረው። አይ ችግር የለውም፣ ንገሪኝ፣ ከየትም ቢሆን አመጣልሻለሁ። ፀሐይ ነው የናፈቀች። እሺ የሰማዩ ፀሐይ? አዎ ፀሐይ መሞቅ ነው የናፈቀኝ

በቃ ስቆሽሽ ነው ያጸደዋል፣ እኮ አንቺ እንዴ! ቅድስትዬ ንቀሽ ነው? እኔ ሳጸዳ እኮ ይህን ሰማያዊ ሶፋ ወደ ነጭ ነው የምቀይረው። ጽድቁ ቀርቶብኝ በቅጦ በኩንነኛሉ። በይ አሁን ጫማሽን አውልቄ፣ ወይ ተነሽና ቁጭ በይ። ቆይ ቅድስትዬ፣ ለምን ፈልገሽ ነው? ለፍስፍስ ፈልገሽ ነው? ማን አንቺ? ከኔ ጋር ትጣይ? አላወቅሽኝም ማለት ነው? ተይ ዳጣ ተይ። በኋላ እንደገብሰሽ ሽታ ነው የማደርግሽ። እኔ የምልሽ ቅመማ ማንም አልመጣም አይደል? ማንም አልመጣም። ኧረ በእናትሽ ጥላዬን እራሱ ማመን አልቻልኩ። ሜዝና የሚባለውን ሰውዬ እንዴት እንደምፈራው ተይው። አትፍሪው፣ ሁሉንም ነገር ለፖሊሱ ስለነገርኩትኝ እሱ አለለ። ደግሞ ነጋሼም ይመጣል። እንደ ቡራ ደውሎልሽ ነበር? አዎ ደውሎልኝ ነበር። እና ምን አለሽ? መቼ ነው? ምን መጣልሽ? ለእኔ ብቻ ነው ነገረኝ። ምንድን ነው? በጣም ተቆላለሽ። ምሳሌ ታከምች ታነቀ። ሚስትን በጠላት ተነጥቀህ ታውቃለህ? ኧረ እኔ ሚስት የለኝም። ሚስት የለም። ስንት ቀን ምግብ እንዳልበለው ታውቃለህ? አላውቅም። ይህንን ጥያቄ ለምን እንደምጠይቅ ታውቃለህ? እሱን አውቃለሁ። ሚስቴን የነጠቀኝ አንድ ሰው ነው፣ ደግሞ ተባባሪዋን የወሰዳት ሴት ልጅ። በፍቅር እንጂ በጉልበት ሚስት ልታደርጋት አትችልም። አተ እንድትመክረኝ እኮ አርግ፣ የሚጠራው ስራ እንድትሰራልኝ። አንዳንድ ስራዎች ግዴታ በጉልበት ማለቅ የለባቸውም። የእውነት ነው። ሚስት ካልወደደች በቃ ተዋት። ስለማታቀኝ ነው ብዬ ለአሁኑ አርፌ ያለሁ። ከዚህ በኋላ ደግሞ ግን ማለት ነው። እሺ ይቅርታ። ምን እንድናደርግ ነው የምትፈልገው? ይኸውልህ መጀመሪያ እንድታደርጉልኝ የምፈልገው ሚስቴ በኔ እጅ እንድትገባ ፈልጋለሁ። ተኝቼ ካጠገብ የሳጣት ያበርኩ ያለው የሚሰማ ከናንተ የምፈልገው አንድና አንድ ነገር ነው። ሚስቴን እጄ ላይ ይዛችሁልኝ እንድትመጡ ምንድን ነው አስሬ እሺ እሺ ምትለኝ? የምታደርጉትን ነገር ሳልነግር ምንድን ነው እሽታ የምታበዛው? አንድ ነገር እንድታደርጉልኝ እፈልጋለሁ። ሉላን በእጅ አስገቡልኝ። በሞገስ መቃብር ላይ ቆምን፣ ሉላን እጇን እሺ መቆም እፈልጋለሁ። ለምሳሌ ህክምኗን ጨርሰች። ጋሺ ምን አለኝ መሰለሽ፣ በቅርቡ እንመጣለን አለ። እንዴ ምሳሌ ህክምኗን አንጨርሰች? አይ እሱን እንኳን አልነገረኝም። ኪድዬም በስኪ ከምር አልነገረኝም። እሺ መቼ ነው የሚመጡት? በቅርቡ እንመጣለን ብለውኛል። ደሞ ስሚ ጋሺ ሲመጣ በስሙ እንደምትጠሪ ቃል ገብቶልሻል አይደል? አዎ፣ ግን ምሳሌ ከዳነች ነው ተድናለች። አታሟርችባት። ደግሞ በስሙ መጠራት ራሱ እድለኝነት ነው። አዎ እሱ ፀዴ የሚገርም አባት ነው። እኔ ራሱ እሱን ካየሁ በኋላ ነው አባት ቢኖረ ብዬ የተመኘሁት። አዎ እሱ ጠንካራ እና የሚያኮር አባት ነው። ለልጁ ሲል ብዙ ነገር ሆኗል። ወንዶች እንደዚህ ሲሆኑ በጣም ነው ደስ የሚሉት። ወንድ ልጅ ለልጁ፣ ለሚስቱ፣ ለቤተሰቡ ጠበቃ ነው መሆን ያለበት እና አሁን እኔ አባቴን ባገኘው በምህል ጠራ ነው አውጥቶ ይጣለሽም። አባት በስሙ መጠራት የለብሽም እስኪ ሰሞኑን ባህር ዳር ሂደህ የተባለው ሰውዬው ይመጣል። ምናልባት ቱጃር ቤተሰቦቼን አግኝቼ አንቺንም እየው ትቀይርልሻለሁ። እማ አንቺ ጊዜ ፀዴ መክተፊያ ነው የምልክልሽ ይኸውልህ በደንብ ስማኝ። የመጀመሪያ ስራችሁ መፈለግ ፈልጋችሁ ስታገኙ ለማህሌት አይደለም ለኔ ነው የምታሳውቀው። ምክንያቱም ገንዘብ መከፍላችሁ ነው። እሷ ደግሞ የእኔ ተባባሪነት። እሺ፣ ይሄ ሰውዬ ዳግም ወደ ህይወት ከተመለሰ በኋላ ምንም አይነት እንቅልፍና ሰላም የለኝም። ሚስቴን አቅፍያት እንኳን እሱ ነው ትዝሚኝ። ጠላት እኮ ክፋት ጎጆውን አምሮ ውስጥ መስራቱ ነው። ስለሱ ነው የማስበው ሁሌም። ከልጅነት ጀምሬ የሱ የሆነውን ነገር መንጠቅ በጣም ያስደስተኛል። ለዛ ነው ሉላን ከሱ የነጠቁት። በጣም የሚገርም ነገር መልሶ ነጠቀኝ። መልሼ ደግሞ የራሴ ማድረግ የማይቀር ጉዳይ ነው። መጀመሪያ የእሱ ነበረች እንዴ? ይቅርታ አለ፣ መጀመሪያ የእኔ ነበረች። ከዛ ወሰደት መልሼ ድጋሜ የራሴ ያደረኳት ከዛ በኋላ በጣም ደስ ይለኝ ነበር። እና አሁን ሄዳለች እጅ ወጣለች። ይሄንን ነገር ላደረገችበት ተመጣጣኝ የሆነ ቅጣት ስጣታለ ከቤት ሳትወጣ እድሜ ልኳን ከኔ ጋር የምትኖርበት ይሄ መልኳ እንደ ጨው የሟሟ ከቤት ቁጭ ብላ የምትቀርበትን መንገድ አመቻቻል። ችግር የለውም፣ የት እንዳለች ድጋሚ ተከታተለና ሰውቃል። በጣም ጥሩ። አሁን መፍጠን አለባችሁ። እና በጣም በመሰረታዊ ነገር ምነግር ነገር ስራው ተጠናቆ ሳያል ከኔ ጋር እንዳደው ከማህሪት ጋር ያለው ነገር ትጨርሳላችሁ ከሁሉም በላይ ደግሞ በጣም ወሳኝ ነገር፣ ድንገት ገንዘብ ተቀብላችሁ ስራውን ባሰር ወይም ባጨርሱ የሚፈጠረውን ነገር መቼስ ታውቀዋለህ። ችግር የለው። ዛሬ ደግሞ ምን ሆነሻል? አይምንም፣ እየተካሽ እኮ ነው። ሁሉንም ነገር ሳስበው ድካም ሆነብኝ። ማለት ዝቅ ዝቅ እንጂ ከፍ ከፍ እያልኩኝ አይደለም። ምንም የምፈልገውን ነገር እያገኘሁ አይደለም። ምን ነው በዝና ተስፋ ቆረጥሽ እንዴ? አልቆረጥኩም፣ ግን በቃ ሁሉም ነገር ምንም ስሜት እየሰጠኝ አይደለም። አሁን ዓይንሽን ገለጥሽ ማለት ነው። ማለት ከብሩ ጋር ስትኖር የነበረው ክብር እኮ አሁን አብሮሽ የለም። ምን ማለት ነው? ያው አላድል ባለትዳር ነበርሽ፣ ያው ክብር ጸጋ ነበርሽ አሁንስ ከብሩ ከተለየሽ ጊዜ ጀምሮ እኮ ቀልል ብለሻል፣ ትንሽ ክብሪ ዝቅ ብሏል። እኔም እየተሰማኝ ያለው ይሄ ነው። ከብሩ ጋር እያለሁኝ በጣም ደስተኛ ነበርኩ። ጠዋት እንኳን ከእንቅልፌ ስነሳ በጣም ደስ የሚል ስሜት ነበር የሚሰማኝ። አሁን ግን ከእንቅልፌ ስነሳ ሀሳብ፣ በቃ ሀሳብ ብቻ ነው ያለው። እንግዲህ ምን ታደርጊዋለሽ? አንዴ ከጅሽ አምልጧል። ያለሽ አማራጭ ዝናንጠበቅ ማድረግ ነው። ከምር ከብሩ ጋር በመለየቴ በጣም እየጸጸተኝ ነው እሱ ጅብ ከሄደ ውሻ ጫዋ ነው። እግርሽን ከፋርኬ። እኔ ምንሽ ቅመማ ወንድም አለሽ? እንዲ? አዎ፣ ሊያውም ታላቅ። ከምርሽነ ከምር የወንድም ጥቅሙ ምንድን ነው? ወንድም ካለሽ ማንም ሰው ነው የማይናገርሽ። በቃ እዚህ ሰፈሩ ንግስት ነው የምትሆኝ። ስታገቢ ራሱ ደስ አይላቸውም እንዴ? ለምን ናይስኪ በናትህ፣ እዚህ ጋ ቁጭ በኋላ ትብሉ እያለች ንገሪ። ስታገቢ አንቺን የመጠበቅ ድርሻ እየባለች ነው የሚሆነው። የዛኔ ደግሞ ወንድሞች ይከፋቸዋል። በቃ ሊያስጠቋት ይችላሉ፣ ወይ ደግሞ እራሳቸው ይጎዳታል ብለው ስለሚያስቡ ወንድሞች በጣም ነው የሚከፋቸው። ወንድሞች ለአንቺ ተደባድቦ ያውቃል? እንደ ብዙ ጊዜ ነዋ። እስኪ ንገሪኝ በእናትሽ። አንድ ጊዜ ሰፈር የሚያስቸግር ልጅ ነበረ። ሊያውም ደግሞ እኮ እሱ ትልቅ፣ እኔ ደግሞ ትንሽ ነበርኩኝ። ከዛን ሄጄ ለወንድሜ ንግር አደረግኩ። ከዛስ ምን አደረገው? ቀጠቀጠ እንትን በዱላ ነዋ። ከዛ በኋላ እኔ ፊት ያልሰጡት ጎረምሳ ቀና ብሎ እራሱ አያየኝም። እኔ መንገድ ላይ ስሄድ እረሷ ወንድም አላት እንዳትናገሯት ምናምን ነበር የሚባለው። ደስ ሲል። እኔም እኮ ወንድም ሊኖረኝ ይችላል። ታላቅ ወንድም ካለሽ ግን እድለኛ ነሽ። ለምን እስካሁን እንዳጠበስኩ ታውቂያለሽ? ስላላደግሽ ነው። ገና እኮ ልጅ ነች ታጣይ። አረ በናትሽ፣ በእኔ እድሜ ያሉ እኮ ይወለዳሉ። እና ለምንድን ነው ያልጠበስሽ? ቤተሰቦቼን ሰለም ማላቅ ወንድሜ ልጠብስ ይችላሉ ብይ ሰለመፈራ ውይ አፈል ብለኝ፣ እናት ከዚህ በኋላ እድሜ እየሄደ ነው። ማን ያገባኛል? ማንም አያገባሽም። እንኳን አንቺ እኛም ቆመን ቀርተናል። እሱ የራስ ችግር ነው። ግን ዝና ቤቱን ከገዛልኝ እና ቤት ካለኝ የፈለኩትን መርጬ ይወጓ ትችላለሁ። አትሞኝ፣ ወንዶች እንደኛ አይደሉ። ቤትና መኪና አላት ብለው ሳይወዱሽ አያገቡሽም። ዝና እኮ ደስ ይላል፣ ግን ከዛሽ ሉላ ከምትባል ጣወት ውጭ ሌላ ሴት አይም ቆይኔ ሆን ከእሱ አንሼ ነው? አንዴ እንኳን በሴቶ ግማዬ እና ዝና ቢያሽ እሱ ልታገቢ አይኔናላሽም ነበር። እሱኮ ሀብታም ነው እናቴ፣ በዛ ላይ ጀግና። የሱ ጀግንነት ባፍንጫ ይውጣ። አውሬ ነው። የሚወዳት ልጅ ሳትፈልግ ሳትወደው በጉልበት የሚያኖር ጀግና ሳይሆን ጅል ነው። እኔም ቤቱ ቢያስገባኝ ልክ ነበር። የማስገባው አንቺ ስለወንዶች የት ምታውቂው ነው? እንግዲህ መሞከር ነው። ብሩክ እንደሆነ ድጋሜ ቢፈጠሩ እንኳን አንቺን እኔም አልፈልገውም፣ ግን ዝናን ማጥመድ አለብኝ። አሁን ደግሞ ሉላም ስለሌለች ብቸኝነቱን ምናምንም ስላየው ያ አሁን እድሌን መሞከር ያለብኝ ሰዓት ነው ብዬ አስባለሁ። እንግዲህ ያሳካልሽ ከማለት ውጭ ምንም አልልሽ። በደንብ እኔም ማሳካው። ወንድ ልጅ እንዴት ማመርከክ እንዳለብኝ በደንብ አድርጌ ነው የማውቀው። አስበሾ ወንድም አለኝ ብዬ መቃም መከታለኝ ብዬ በእሱ ተማምኝ ምናምን፣ እህት የምታበላ የምታጎርስ ወንድም ደግሞ መኩሪያ፣ አባት ደግሞ መመኪያሽ ነው፣ እናት ደግሞ አዛኝ ናት። እኔ ግን ይህንን ሁሉ አላቅ። እኔ እኳ ልጅ ቦርድ እናት መሆን እራሱ አችልም እ በእናት ያላደግኩ እንዴት እናት ሆናለ። አታስቢ፣ እኔ እናትሽ እንደምታገኘት ነው የሚሰማኝ። ይህን እኮ እናትሽ እየፈለገች ነው ምን ብላ ትፈልገኛለች? እኔ ግን አገኛታለሁ። መቃብሯንም ቢሆን አገኘዋለሁ። አባቴንም አገኘዋለሁ። ለምን እንደጣለኝ እጠይቀዋለሁ። ለማግኘት ያብቃሽ። ዳጣይ እኛም ብንሆን የአባትሽን ስም እንወቅ። አባትማ ቡራ በስሜ ትጠሪያለሽ ስላለኝ ምሳሌ ድና እንደምጣች እጅ ነው ምታወቅ። ያማወጡ ቆይ ወሬኛ። ኧረ እኔንም ስሌን አስፈታሽኝ። እግርሽ ደግመሽ ደግመሽ ረጋገጥሽ እኮ ሰሩ እንኳን ደን እያዩት። መጀመሪያ የጠይከኝ ቀን ታስታውሰዋለህ? እንዴት እረሳዋለሁ? በጣም ፈርቼ ነበር። በአካውንም ትፈራኛለህ ስለማክብር ሽኮኑ ላይ አንተ እንዳገባ እኮ ማንም አይፈልግም ነበር። ምክንያቱም ድሃ ነበርኩ። ግን ልክ ናቸው ብለህ ታስባለህ። በትክክል ልክ ናቸው። በእንክብካቤ ያሳደጓትን ልጃቸውን እኔ ጋር በችግር እንድትቆራመድ አልፈለጉም። ግን ፍቅር ይበልጣል። ፍቅር ኃይል አለው። ፍቅር ካለ መለውጥ ይቻላል። ግን ደግሞ በፍቅር ብቻ ህይወት አይመራ። የአንቺ ፍቅር እኔን ስራ እንደሰራ አደረገኝ።

እሺ፣ ቆይ ምንድን ነው? ከዚህ ከእነዚህ ወረቀቶች ውስጥ አንዱን አውጪ። ምንድን ነው? ዝም ብለሽ አውጪ። ምንድን ነው ሳላውቀው ነው እንዴ የማወጣው? ቢያንስ ጉዳዩን ልወቅ። እኔን አታምኚኝም? አምና አምናለሁ። ስለዚህ አውጪ አሉላ። ዝም ብለሽ አውጪ በኋላ ልትሸውደኝ እንዳይሆን ችግር ምን አይነት መረጃ በትዚህ ነው በዚህ ማታ ቤት የመጣችው? ያው እንድናውራ ስለፈለኩኝ ነው። ለማውራት ነው ቤቴ ድረስ የመጣሽ? አውዝና ዝና፣ እኔኮ ታሳዝነኛለህ። አንተን የመሰለውን እንት ሚስቱ ናቱ ብቻውን ታሞ ወድቆ ማየት በጣም ያሳዝናል። ካዘንሽልኝ ሞገስ የት እንዳለ ፈልጊና ሳውቂ። ጠፍቶ አይቀርም ግን ያው መታገስ አለበት? እንዴት ልታገስ፣ በምን ልታገስ ትንሽ እንኳን የማገኝበት ፍንጭ መኖር አልነበረበት አለበት እና እናንተን በጣም ስለሚፈሩ በጣም ጀግና እንደሆኑ ስለሚያውቁ ጉድጓድ ቆፍረው ተደበቁ። ግን አሁን ሲጨንቃቸው መውጣታቸው አይቀርም። እስኪናናውራ እስኪ እዚህ ከንፈሬንስ እኔ እሱን ታወጫለች እያላሰብኩም ነበር። ግን ደግሞ ህግ ህግ ነው፣ መከበር አለበት። አረ ይህም እንደዛው ነው የሚለው። ይህ ታምር መሆን አለበት። አይሽ በቃ ፈጣሪ፣ እንድትስሚ ሁሉንም ወረቀቶች በአንድ ጽሁፍ ቅጂሯቸዋል ማለት ነው። ተው እባክህ፣ እንዴ እሱ አይቻልም። እሱ ማንበብ አይቻልም። እሱ ማንበብ አይቻልም። እስኪ ስለ ልጅ እናት ንገረኝ። ከምን ማወቅ እፈልጋለሁ። ቆይ እንዴት ነው ያደረከው? እስኪ ንገረኝ። እኔ ያደረኩት በዱላ ነው፣ በግረፋት ነው ያደረኩት ጭንቀት ነው ያደግኩት። ልጅ ያለ ከረባሽ ነበርክ። በጣም ዝምተኛ ነበርኩ፣ ከሚባለው በላይ ፈሪ ልጅ ነበርኩ። እና ታዲያ ለምን ነበር የምትገረፈው? ተመትቼ ወደ ቤት ስገባ አባቴ እንደ ዶሮ ዘግዝቆ ነበር የሚገርፍ፣ እና ጸብ ስለምፈራ አባቴ ይገርፈኝ ነበር። ይህንን የምታየውን ዝና የፈጠረው አባቴ ነው። እና ከመገረፍ ውጭ ሌላ ምንም የልጅነት ስታይለ ትዝ አይለኝም። ወደኋላ ስንመለስ አይምሮ ውስጥ የሚመጣው ግርፋት ነው። እሺ የፍቅር ህይወትስ ማለት ከሉላ በፊት ከስንት ሴት ጋር ፍቅር ይዞ ያውቃል? ከሉላ በፊት ሌላ ሴት ምንም ትዝ አይለኝም። ከእሷ ውጭ ምንም አይነት ሴት አላውቅም። እንዴ! እንዴት እንዲህ ሊሆን ይችላል? እኔ ሴቶችን አልወድም። ሴቶችን ብቻ አይደለም ደካሞችን አልወድም። በተለይ ወረኞች በጣም ያስተልኛል። እቻለም ደካሞችን አትወድም። የብርቶች ናት። ለዛ ነው ሴትን ስለማፍቀር ማላስበው የነበረው። እንዴ ሴቶችን አትወድም ማለት ነው? አባቴ ለሴቶች ቦታ እንዳይኖረኝ ነበር ይመክር። ሴት ልጅ ለሕይወት ፈተና ናት ይለኝ ነበር። ሴት ልጅ ፊትለፊት ስሜትን መቆጣጠር ከቻል የትኛውንም ነገር በሕይወት ማሸነፍ ትችላለ ይለኝ ነበር። አባትህ ልክ ናቸው ብለህ ታስባለህ። በትክክል የእድሜ ኩዮች የሴት ጋር ሲተጉ እኔ ግን ማውራት እፈራ ነበር እና ሉላ የመጀመሪያ ክናት ማለት ነው። ው የመጀመሪያ ነት እንዳያትን የወደድካት አይደለም። ተሞገስ አሁን ጊዜው አይደለም። ይቅርታ ሞገስ። ችግር የለም ሉላዬ፣ አንቺ እኮ ትክክለሽ። በዚህ ሁኔታችን ላይ ሌላ ችግር መፍጠር የለብንም። አዎ ሞገስ፣ ደግሞ የዝና ህጋዊ ምስት መሆኔን አትርሳው። አልረሳውም። እኔ ከአንተ ጋር ሁሉንም በነፃነት ነው ማድረግ የምፈልገው። መቼ ነው ነፃ የምንሆነው? ከሀገር ካልወጣም በስተቀር ከዝና ነፃ መሆን አንችልም ሉላዬ። ታዲያ እንዴት ነው የሚሆኑ? መቼም ዝና ሊፈታሽ አይችልም። ስለዚህ የእሱ ህጋዊ ሚስት እስከሆነች ድረስ እንዴት ነው ከኔ ጋር የምንቀጠለው? ቀላል ነው። እኔ የምድር ህግ አያስፈራኝም፣ ፈጣሪ ነው የምፈራው። ፈጣሪ ኮነስ አይደለም፣ ሁሉንም ያውቃል፣ ይረዳል። አዎ ይረዳናል፣ ግን ደግሞ ህግም ሰርቶ ሰጥቶናል። ህጉን ደግሞ ማክበር አለብን። ዝና ያገባሁት ህጋዊ ባሌ ነበር። ስለዚህ የሃይማኖት አባት አግኝተን ሁሉንም ነገር ነግረናቸው ሲፈቱን ያኔ እንደልባችን እንሆናለን። ግን ያልናፈኩሽም እዚህ ሁነ ለራሱ ትናፍቀኛለህ። ከናፈኩሽ ሳሚ እሻይን እንጨፍን እስከ ዘላለሙ ነው የምንጨፍ። ሉላን ለመጀመሪያ ጊዜ ያየዋት ከሞገስ ጋር ሲሄዱ ነው እሺ። ከእሱ ጋር ሳያት በጣም ደስ አለች። ከዛ ጊዜ ለአባቴ ነገርኩት። አባቴ ወንድ ነበር የማል ልጅ ናት እንኳን አላለኝ። እና እናቴ ለሰርግ እንድትዘጋጅ ነበር የነገራት። አባትህ በጣም ይወድህ ነበር ማለት ነው። በጣም ነበር የሚወድኝ እና ሉላን ከሞገስ ነጥቅ ያገባት እና እሷን ንሽባትለኝ ነው ሞገስ። እኔ ሳሩን አባቴ ነበር የሚገድለው ግን ሉላ ሻለች፣ እሱም ደግሞ ተውኳት ብሎ ነበር። አንተ ልክ ልክነህ። ሞገስ ግን ሸዋሺ ነበር ማለት ነው። ታዲያ ለዚህ ያለ ዘመን ጠብቆ አድብቶ ይመጣል። አሁን እኮ በዚህ ሰዓት ሉላ ከሞገስ ጋር እየቀበጠች ነው የሚሆነው። አንተ ግን አሁን በዚህ ሰዓት በእሷን አድቆ ትቀጠላለህ። ምን ማለት ነው? አንተም እድሉን ተጠቀምበት ማለት ነው። የቱን እድል? ይህ ነው ደግሞ ነገር መቀላል